ሱ ጅማሯችሁ እንዲህ እንዳማረ መጨረሻችሁም እንዲህ አምሮ ሁላችንም የምንደሰትበት ህይወት ይሁንላችሁ። እንደምታዩቸው እንግዲህ አላዛር ትንሱ፣ እንዲሁም ደግሞ የትንሱ እናት እንዲሁም የአላዛር እናት በጣም ደስ የሚል ምሽት፣ ደስ የሚል ፕሮግራም አዘጋጅ ሰው የሽኝት ፕሮግራምም እንዲሁም ደግሞ ፍቅራቸውንም ይፋ ለማድረግ አጠቃላይ ደስ የሚል ቆይታን አድርገው እንግዲህ የሚሄዱትም ወደሚሄዱበት ሄደዋል። እንዲሁም ደግሞ አላዛርና ትንሱ ደግሞ ከዚህ በፊት ስለሚኖራቸው ህይወት እንግዲህ ቃል ተገባብተው አላዛር ሙሉ በሙሉ እንደሚያምናት ትንሱም እንግዲህ አላዛርን እስከ መጨረሻው አምናው ተቀብለው እንግዲህ እስከ ህይወቷ ፍጻሜ ድረስ አብረው ለመኖር እንግዲህ ቃል ገብታለች። ትንሱ እንግዲህ ከዚህ በፊት እንደምታውቁት ከአራት ከአምስት ወር በፊት ሚዲያ ላይ ወጣ። በአብርሽና በሩታ ቻናል ቀርባ በጣም የሆነ ልብ የሚነካ ታሪኳን በጣም አሳዛኝ የህይወት ታሪኳን አጋርታን ነበረ። ብዙዎቻችን አልቅሰን ያን ታሪኳን አይተን ነበር። እሷም እንባ እየተናነቃት እያለቀሰች ያሳለፈችውን መከራ ያሳለፈችውን ስቃይ፣ እንግልት በቃ የመጣችበትን መንገድ በጣም አሰልቺ፣ በጣም ጎርባጣ፣ ምንም የተስተካከለ ነገር የሌለው ሰው አጣ፣ በጣም ብዙ ነገሮችን አሳልፋ እንግዲህ ታሪኳን እያለቀሰች ሚዲያ ላይ ወጣ ተናግራ ነበር። ግን እግዚአብሔር ታሪክን ቀያሪ ነው እና ታሪኳ ደግሞ ተቀይሮ ዛሬ በደስታ ቤተሰቦችን አግኝታ፣ ሁለትና ሶስት እናት አግኝታ የሚወዳትን ልጅ የሚያፈቅራትን ልጅ እስከ ሕይወቷ ፍጻሜ አብሬሽ ልሆን ቃል እገባለሁ ብሎ ቃል ገብቶላት የሚወዳትን የሚያከብራትን ወንድ እንግዲህ አግኝታለች ማለት ነው። ዛሬ ላይ እንዲፈገግ ብላ መየታችን። ዝም ብላ ከመሬት ተነስታ ወይም ደግሞ አልጋ ባልጋ ሆኖላት የመጣች ሴት አይደለችም። በብዙ መከራ ተፈትና ያለፈች በጣም በቃ ወርቅ በሏት። የእውነቴን ነው የምላችሁና ልክ ወርቅ አሁን በጣም በብዙ ሰዓት ተፈትኖ ተፈትኖ ነው ወርቅነቱ የሚታወቀው። ወይም ደግሞ ወርቅ ወርቅ የሚባለው ከዛ በኋላ ነው ዋጋው ለሁሉም ሰው የሚታየው አይደል? ከዛ በፊት እኮ ወይ ድንጋይ ነው ወይ ከሰል ነው ወይ የሆነ ነገር ነው የሆነ ቁስ ነው የሚመስላችሁና ትንሱም እንደዛ ነች። መጀመሪያ ብዙ ታሪኮች አሏት። በጣም ብዙ መከራ ያሳለፈች ሴት ነችና በዚህ ልክ ሴት ልጅ ደስተኛውና ሳያት አለመደሰት አልችልም። የእውነቴን ነው የምላችሁና ያለፈውን ታሪኳን አየሁ አስታወስኩና ይሄንን ቪዲዮዎቻቸውን ያየው ካላዛር ጋር በስስት ወድሃለው ወድሻለው ሲባባሉ ቃል ሲገባቡ በጣም እንደምታምነው ሲነግራት በጣም ስትነግረው በጣም እንደሚያምናት ሲነግራት ምናምን ነገር እምባዬ ነው የመጣው። የሴት ልጅ ደስታ ያስደስተኛል። የሴት ልጅ መከራ ስቃዩ አብቅቶ በቃ የመጨረሻው አንሳቅ ስትስቅ ከመከራ ከስቃይ አልፋ ጠንካራ ብርቱ ሴት ሆና ቆማ በእግሯ በቃ አለ አይደል የሆነ በራሷ ቆማ ጥንካሬዋን ሳይ በጣም ደስ ይለኛልና፣ በእነሱ ደስታ አለ አለመደሰት አይቻልም። ሁሉም ሰው ነው የተደሰተውና አላዛር ትንሱ እንግዲህ መጀመሪያቸው ይህንን ይመስላል። ጅማሯቸው በዚህ መልኩ በጣም በሚያምር ሁኔታ ተጀምሯል። እንደምታዩቸው አንድ አይነት ልብስ ለብሰው፣ በጣም በመከባበር በጣም የማሚ እኔ እንደው ጥንቆላ ነው የእውነት ቢመስለው ግን ማለት ለአባባሌ ይቅርታ ማለት የሆነ ቀድማ የተነበየችው ነገር ነው በቃ አላዛር እንደዚህ አይነት ሴት አምጥተ በእንደዚህ አይነት ጠረጴዛ፣ በእንደዚህ አይነት ምሽት፣ በእንደዚህ አይነት አወራር፣ በእንደዚህ አይነት እይታ ቁጭ ብለህ ልክ እኔን እንደምታየው ያችን ሚስትህን ደግሞ እያየሀት ጥሩ ጊዜ እንድታሳልፍ እፈልጋለሁ ብላ ቃል አስገብተው ነበር። ወይም ደግሞ መልካም ምኞቷን ተመኝታ ይሄ የሆነ እንደ ቀልድም ቢሆን ብቻ መልካም ምኞቷን ነው የተመኘችው በሰዓቱ ያን ይሄ ያለችው ሙሉ በሙሉ መቶ ፐርሰንት እንደሚፈጸም አታውቅም ነበር፣ ግን የራሷ ምኞት ነበረ፣ የራሷ ህልሞች ነበሯት እና ለአላዛር የምትመኝለት ነገር ነበረና በትልቁ ተመኝታለት እንግዲህ ቸርተመኝ ቸር እንድታገኝ ይባላል፣ አይደለም? ላይክ ቸር ተመኝታለት እንግዲህ ጥሩ ጥሩ ነገር ሆኖ እንዳለቻትም፣ ያቺ ሴት ቀዩዋ ሴት ያቺ ቆንጅዮዋ በስስት እንዲያያት የፈቀደችለት ወይም ደግሞ ያሰበቻት ሴት ትንሱ ሆና ተገኝታ ከዛ በፊት ከትንሱ ጋር ይህን ያህል አይገባቡም ነበር፣ አይተዋወቁም ነበር። በጣም ከባድ ሁኔታ ላይ በነበረበት ሰዓት ነው። ምክንያቱም ከሄሉ ጋር የተጣሉት ሰሞን ካስታወሳችሁ በጣም መጥፎ ሁኔታ ውስጥ ነበርና፣ ህይወት ይቀጥላል። ከእሷ ጋር ተለያየው ብለህ ወይም ደግሞ ያውኑ ህይወት ያልሰመረም ብለህ ነገህን ማበላሸት የለብህም። ነገ ያንተ ያላሴት ትመጣለች፣ እግዚአብሔር የፈቀደው ይሆናል ። አትጨነቅ ልጄ እና ደግሞ ተስፋ አድርጋለሁ እንደዚህ አይነት ሴት ጋር እንደዚህ እንደዚህ እያደረግ ለማየት ያውቃኝ ይህን ነው የምፈልገው እንደዛ አድርገ አሳየኝ ብለው ነበረ። እግዚአብሔር ደግሞ ቀኑና ቦታው ሰዓቱ ሲደርስ የመረጣትን ሴት አምጥቶ ለሱ ሰጧት። በዚህ ልክ ደስተኛው ነው እያየናቸው እንገኛለን። ያሁሉ ታሪኳ አልፎ እንበዋ በደስታ ተቀይሮ ሰው አጣ የነበረችው ልጅ እንግዲህ እንደምታያት እኔ እንጃ ነው ምላቸው የአላዛርንን እናት መተዋወቋ እኔ ከአላዛር ጋር ምንም ይሁኑ ምንም ግን ያላዛረደን እናት ማግኘቷ ራሱ ትንሱ በጣም እድለኛ ናት ብዬ ነው የማስበው እና መታገስ ደግሞ ዋጋ አለው የእውነቴ ነው ታገሳችሁ ከኖራችሁ መከራ የበዛ ችግር የበዛ ፈተና የበዛ ይህንን ሳወራችሁ እግዚአብሔርን ህንበዬ ነው የመጣው ለምን መሰላችሁ እኔም ብዙ ያላሳለፍኩት የራሴ ታሪክ ስላለኝ ማለት ነውና አንዳንዴ ፈተናዎች ሲበዙብን እውነት ለመናገር ማለት ነው ምሬ ሳወራችሁና እንትን እንላለን ማለት ያ መከራ የሚያልፍ አይመስለንም እኔ ሁለት ብር ዳቦ አጥቼ የማቅበት ጊዜ አለ። ሁለት ብር ዳቦ መግዛት ፈልጌ ያጣው የራበኝ ጊዜ አስታውሳለሁ እና አሁን ግን ታሪክ ይቀየራል እና ተስፋ ለመቁረጥ በእግዚአብሔር በቃ መተማመን በፈጣሪ ታሪክን አንድ ቀን በቃ ታሪኬን ለውጠው እያላችሁ መጸለይ ነው ያለባችሁና የትንሱን ደስታ ሳይ በእውነት በጣም ነው ደስ ያለኝ። አልዋሻችሁ፣ ከምነግራችሁ በላይ እኔ እንጃ። ትንሱ ምናልባት ደስተኛ ሆና ልትሆን ትችላለች። ያለቀስኩት ለምንድን ነው ታውቃላችሁ? ያው እንደው መከራ ሳልፋ፣ ያው ሁሉ ፈተና አልፋ ዛሬ ላይ እዚህ ላይ ደርሳ ማየቴ የሚወዳትን ሰው የሚያፈቅራትን ሰው ማግኘቷ የምትወደውን ልቧ በቃ ንክት ያደረጋትን ሰው በፊት ስትመኘው የነበረውን አይነት ወንድ አግኝታ ህይወቷን መጀመሯ ጥሩ ነው። ከዚህ በፊት እንደዚህ የምታውቀው ታሪክ የለም። ትንሱ እንደተናገረችው አላዛሬ መጀመሪያ እንደሆነ ነው እኔ የማውቀው። ይቅርታ አድርጉልኝ፣ በጣም ስሜት አይሆንኩኝ። እግዚአብሔርን ባይ እንዴት እንደወረደ ከየት እንደመጣ አላውቅም፣ ግን የደስታ አምባ ነው እና እኔም ተፈትኜ ያለፍኩበት ብዙ መንገድ ስላለ፣ አንዳንዴ ፈተናዎች ሲበዙ ለበጎ ነው ብለን ካለፍን ወይም ደግሞ ታግሰን ነገ ሌላ ቀን ይሆናል ብለን ከሄድን የማይቀየር ነገር የለም። ፈጣሪ ታሪክን ይቀይራል። የእውነት ከተገፋ ጎን ነው የሚቆመው፣ እግዚአብሔር ካጣ ጎን ነው የሚቆመው እና ብቻ በፈጣሪያችሁ ተማመኑ ባላችሁበት ሁሉ እና ብዙዎቻችሁ ደግሞ ስደት ላይ ያላችኋል። ብዙ ሰው ተስፋ ይቆርጣልና ተስፋ መቁረጥ የለባችሁም። አያችሁ፣ ትንሱ አሁን በዛ ሰዓት ብዙ ተስፋ የሚያስቆርጣት ነገር ነበር። ሰው ማጣት፣ መቸገር፣ ማጣት ብዙ ነገር ነበረ፣ ግን ታግሳ ስለኖረች እንደምታያት ጥሩ ሰው አገኘች፣ መልካም ሰው አገኘች። እግዚአብሔር የፈቀደላት እሷ የወደደችው የመረጠችው ሳይሆን እግዚአብሔር ወዶ መርጦ ፈቅዶ ለእሷ ሰጣት። አያችሁ እድለኝነት ይሄ ነው በቃ። እና ታግሶ የኖረ ፍሬዋን ይበላል ይባላል። እና ስሜታዊ ስለሆንኩባችሁ ይቅርታ አድርጉልኝ። ብቻ ግን አላዛርና ትንሱ በጣም ደስ የሚል ምሽት አሳልፈዋል። እናት ሁለት እናቶችም አሉ አጋጣሚ ሆኖ እንግዲህ፣ ሁለቱም እናቶች በደንብ ተግባብተ ተዋውቀው የሚያማምር ልብስ ለብሰው አንድ አይነት ለብሰው ጥሩ ምሽት አሳልፈዋል። እንግዲህ ስዊዘርላንድ ነው የምትሄደው ወደ ውጭ ሀገር። ለእሷ ምሽኝት አድርገውላታል። ሆድ ብሷ ትንሽ ልታለቅ ስብላ ነበረ። አይኖቿ ሁሉም ባቅርረው ነበር ና ያው መለየት አንዳንዴ በጣም ከባድ ነው። በተለይ ደግሞ እኔ እውነት ለመናገር በትንሽ ጊዜም ቢሆን በጣም በቃ ተግባብታ ለትንሱም መልካም ሰው ነበረች። ለአላዛርም መልካም ምክር ነበር ስትመክረው የነበረው ትንሱም ቤን ባለች ሰዓት ራሱ ማለት ነው ና ስሜቷን ራሱ አውጥታ ንግር ያደረገችው በቃ ልንገር አንድ ነገር ትንሶ ታገባለች ትወድሃለች ነው ብላ የነገረችው እና እንደምታፈቅረውም ነው የነገረችው። እና ጥሩ እናት ናት። መልካም ጉዞ ይሆንልሽ ለአንች የምንላለን። ያው ማሚም እንግዲህ ወደ ሀዋሳ መመለሱ አይቀርም። ምክንያቱም ያው እንግዲህ እንደምታዩት አላዛር እና ትንሱ መስመር እየያዙ ነው። አሁን ያው አራታቸው ጊዜ አሳልፈዋል። የአላዛር እናትም እንደተናገረችው እኔ አለች በህይወት ዘመኔ በቃ በእንደዚህ አይነት መንገድ አሳልፋለሁ ብዬ አስብ ያላቅም ብላለችና እኛ ካሰብነው ልቅ ይልቅ ፈጣሪ ያሰበው ፈጣሪ እኛ ባሰብነው ቀን ይልቅ እግዚአብሔር ባሰበው ቀን ሲሆን ሁሉ ነገር ያምራል። ሁሉ ነገር በሂደት በቃ ይስተካከላል። ደስ ያማረ ይሆናልና አላዛርናት እንግዲህ ለአንቺም እድሜና ጤና እንመኝልሻለን። በጣም አራዳ የሆንሽ በጣም አስተዋይ የሆንሽ ሴት ነሽ። አንዳንዴ ልጆቻቸው ተጎድተው ሲያዩ፣ ልጆቻቸው ጭንቀት ላይ ሆኖ ሲያዩ እናቶች አያስችላቸውም። አንዳንድ ሰዎች ማለት ነው እና ያስጨነቃቸውን ነገር ሄደው እዛ ላይ ነው በቃ ችግሩን ተናግረው ተጋፍጠው አሁን የአላዛር እናት ማድረግ የነበረባት መቆጣት ነበረባት። ልትቆጣ ትችል ነበር። የሆነ ነገር ማድረግ ልትችል ትችል ነበር። ምክንያቱም የአላዛርን ህመም ማየት አለች እና ለምን የማትወጁ ማታፈቅሪው ከሆነ ለምን ተስፋ ሰጠሽው? ለምን በዚህ ልክ ተታቅፊዋለሽ? ለምን በዚህ ልክ ተቀራረብሽው ብላ መቆጣት ነበረባት አይደል? ልትቆጣ ትችል ነበር ግን እሷ ምንድን ያለች ከትንሱ ካላዛር ጋር ምንም ነገር ይኖራችሁ ምንም ሆኑ ምንም ፍቅረኛ ሙኑ ጓደኛ ሙኑ እንዲሁም ምንም ይሁን ብቻ እኔ እንደ እናትሽ ነኝ በቃ ላልለይሽ ላልተውሽ በከፋሽ ደስ ባለሽ ቀን በተቸገርሽ ባጣሽ ቀን ባገኘሽ ቀን ደስ ባለሽ በሁሉም ቀን ከጎንሽ ነኝ አለሁልሽ እናቴ ብለሽ ነይ ቤቴ ሁሌም ክፍት ነው ላንቺ ካላዛር ለይቼ አላይሽም በስጋ ላልወልድሽ እችላለሁ ከሆዴ ላትወጪ ትችያለሽ ግን ልጄ ነሽ ብላ እንግዲህ ቃል ገብታላት ያንን ነገር ነው ስናይ የነበረው በስተ መጨረሻም ያው ያለውን ውሳኔ ከእሷ ለማወቅ ስትመጣ ደስታን አበሰረቻት በቃ ከዚህ በመጨረሻ ከዚህ በኋላ ምንም አደርገው ነገር የለም የምናገረው ነገር የለም ብላ ቆርጣ ነበር የመጣችው ያላዛር ና ትንሱ ደግሞ ደስ የሚል ዜና አበሰረቻት ና በዛው እንትን ብለው ቀሩ እና ደስ የሚል መጨረሻ ሆነ። እንደዚህ ብቻ ደስ ብሎኛል እኔ ከምንም በላይ እንደነገርኳቸው አሁን ትንሱና ላዛር ደስተኛ ሆኖ አብሮ በመሆናቸው ምናምን ልናያቸው እንችላለን። ግን እኔ ደግሞ በጣም በጣም በጣም ደስተኛ የሆንኩት ደግሞ ከምንም በላይ በእናቱ ደስታ ነው የተደሰትኩት። የእውነት እናት ኮ እናት ናት። በቃ ክፉ አይንካት። የእውነት ነው የምላቸውና ከእነሱ በላይ ነው በእነሱ ግንኙነት ደስተኛ የሆነችውና እናንተም ቃላችሁን አክብራችሁ ለፈጣሪያችሁም ለማሚ የገባችሁት ቃል አለ፣ ለተመልካችም የገባችሁት ቃል አለ። ችግሮች ቢመጡ እንኳን ተጋግዛችሁ ተባብራችሁ አንተ ትብስ አንተ ትብስ ተባብላችሁ አንዳችሁ እሳት ስትሆኑ፣ አንዳችሁ ውሃ እየሆናችሁ መጨረሻችሁ አምሮ በትዳር ደግሞ ተጣምራችሁ ለማየት ያብቃን። አላዛርም መልካም ሴት ነው ያገኘ፣ ልባም ሴት ነው ያገኘ። የምትመራ ጎጆውን በቃ በደንብ ቀጥ አርጋ የምትይዝ በቃ አይደል። አንተ ከጀርባ ልትሆን ትችላለህ፣ እሷ ከፊት ለፊት ማለት፣ አንተ ከፊት ለፊት ልትሆን ትችላለህ ከአንተ ጥንካሬ ጀርባ ደግሞ ትንሱ በጣም ጥንካሬን እንደምታጨምረው እንደምታበዛው ስኬትን እንደምታበዛው ምንም ጥርጥር የለንም። እኛም አምነን ተቀብለን ሰጠንሃል እና አደራ አደራ ምለው እኔም ከዚህ በፊት ተናገር ያለው አላዛር አደራ እንዳት ጎዳት፣ ማለት እሷም እንዳት ጎዳ፣ ግን በይበልጥ ደግሞ አላዛር ያው ለሴት ልጅ ትንሽ ከበድ ያለ ስለሚሆን አደራ እንዳት ጎዳት። ተከባብራችሁ ህይወታችሁን እንድትኖሩ ትልቁ ምኞቴ ነው። ብቻ አላውቅም። የተለየ ቪዲዮ ነበር። ቃል ገብታለታለች አስገብተዋለች። ልጄን አደራ እኔ እንግዲህ ሄዳለሁኝ አጠገቧ አልሆንም እና ሁሌም አበሬያችሁ ብሆንም ግን አጠገባችሁ ላልገኝ እችላለሁ በአካል እና ልጄን አደራ ብላ ቃል ሰጠዋለች። እና ቃል ገብቶላታል እሱም። ብቻ ግን እኔ እንጃ አላውቅም። ደስታው በጣም በቃ ወይ አንዳንዴ ደስታ ምኮን ነው። ያው እኔ በደስታ ብዙ ጊዜ አልቅሻ አውቃለሁ። ያሁኑ ግን በጣም ተለየ። በቃ የትንሱን ደስታ ሳይ የመጣችበትን ያሳለፈችበትን መንገድ ሳይ በቃ እምባዬ ነው የመጣው እና ምን ላችሁ ነው ብዙ እህቶቼም በስደትም ያላችሁ በኢትዮጵያ ውስጥም ያላችሁ ህይወት አልሰምር ብሏችሁ፣ በጣም በተስፋ በመቁረጥ ውስጥ ያላችሁ አላችሁ። በጣም በቃ ደጋግማችሁ ብላችሁ ብላችሁ አቅቷችሁ ህይወት ስልችት ያደረጋችሁ ልጆች ትኖራላችሁና፣ ግን እግዚአብሔር ታሪክን እንደሚቀይር ማወቅ አለባችሁ። ነገ ፈጣሪያችሁን ተማመኑ። በየትኛውም እምነት ያላችሁ በቃ ይሄ እምነት ነው፣ ሃይማኖት ነው ብላችሁ ይዛችሁታል አይደል? ፈጣሪያችሁን ለምኑት። በ በምታምኑት አምላክ ለምኑት። ታሪኬ ለውጥልኝ፣ በቃ ሰው አድርገኝ፣ ሰው አድርገኝ፣ በቃ የጎደለኝን አንተ ሙላልኝ። ከኔ ለእኔ ከእኔ ይልቅ አንተ ለእኔ የምትሰጠኝ ወይ ደግሞ አንተ ለእኔ የምታስብልኝ ነገር የበለጠ የተሻለ ነገር ነውና አንተ በመረጥከው መንገድ እንድኖር እርዳኝ ብላችሁ ፈጣሪያችሁን ለምኑ፣ አመስግኑ። ስለዚህ አንድ ቀን ደግሞ ታሪካችሁ ተቀይሮ ጥሩ ህይወት ኖራችሁ ደግሞ ፈጣሪያችሁን እያመሰገናችሁ በደስታ እንደ ትንሱ እንድትኖሩ ትልቁ ምኞቴ ነው። በውጭ ሀገር ያላችሁ እህቶቼ ወንድሞቼ፣ በሰላም ለሀገራችሁ ያብቃችሁ፣ የልባችሁን መሻት ይሙላላችሁ። እና አብራችሁ ስለነበራችሁ ከልብ ነው ማመሰግነው፣ እወዳችኋለሁ። በትንሱና ባልአዛር ደስተኛ የሆናችሁ በእነሱ ደስታ ስትደሰቱ ያመሻችሁ ሰዎች ይህንን ቪዲዮ አደራ አደራ እስኪ እንደው በእናታችሁም ብዙ ላይክ ዛሬ እስኪ ልይ የእውነቴን ነው ምላችሁና፣ ላይክ ሼር፣ ሰብስክራይብ ሳታደርጉኝ እንዳትወጡ። በያላችሁበት ሰላማችሁ ይብዛ። በሌሎች ቪዲዮዎች ደግሞ እንግዲህ ሰሞኑን እንደነገርኳችሁ በደንብ እየመጣው እገኛለሁ፣ በምችለው አቅም የኢትዮጵያ ኔትወርክ ታቅቷላችሁ፣ ግን እንደምን ብዬ ጥሬ ተጣጥሬ ከተመልካቾቼ ላለመራቅ እኔም ስራዬን ለመስራት ብዬ እንግዲህ በደንብ ቶሎ ቶሎ እያደረስኳችሁ እገኛለሁ። እናንተም ኮሜንታችሁ እየደረሰኝ ነው። እጅግ እጅግ በጣም ነው አመሰግነው መወዳችሁ። በሌላ ቪዲዮ እንገናኛለን። ሰላም ዋሉልኝ።